በዚሁ አጋጣሚ ሪከርድ አድርጉና ለእፎይ አድርሱልኝ። ይሄንን እንትን ማለት ነው። እፎይ የውይይት ጥሪ ተቀበል። እኔ ደቂቃ መነጋገር ስንዞር ነው ደቂቃ እንያዝ የፈለግከውን። ረጃእርትናን ለምንድ ነው የፈራው? አቡሳላህን ለምንድ ነው የፈራው? ግን አሁን አንተ ደፍረህ መጣል ችግር የለውም። አቡ ሳላ በቅድሚያ፣ አቡ ሳላ እየጻፈልኝ ስለሆነ ነው። አቡ ሳላን ለምንድን ነው የፈራሁ? ቆይ ቆይ ቆይ ቆይ ቆይ አንተ ቀድመህ መጣህ አይደል? እኔ መቅደም አይደለም። አቡ ሳላ ከታች እየጻፈልኝ ነው። ለምንድን ነው የፈራሁ? እሱን ስለማልችል ነው። አንተ ምን አቅም ኖሮህ ነው የሚፈራኝ? ስለዚህ ደቂቃ እንያዝና እናውራ። እሺ፣ በጣም ጥሩ ሰባት ደቂቃ ስንስን ደቂቃ መሮጥ አይቻልም። ግን ምኑን ነው የሚሮጠው? ያ መሮጥ አይቻልም። ይኸው አቡሳላ ጥራ እያለ ነው። እኔ ከአቡሳላ ጋር መጣሁ። አባ ስለመፍራትና አንተን ስለማለት አይደለም። ወንድሜ ነው እኮ እኔ። እሱም ማስቀየም አልፈልግም። አቡሳላ ና እያለ ነው። አቡሳላ ቤት ትገባለ። ከእሱ ጋር ትወያያለ አንተ ትወያየ ነበረ ነበር፣ እኔ ልወያየ ነበር። አይ አቡ ሰላም ነው የሚልህ። የአቡ ሰላም ውይይት ዛሬ አድርግና ነገ ደግሞ ከኔ ጋር ነው እየጠራኝ በጌታ ማን ነው ትክክለኛ አምላክ ኢየሱስ ወይንስ አላህ ትወያየኛለህ ወይ አለኝ። እሺ ብዬ ውይይት ጥሪውን ተተቀበልኩ። በኋላ አልወያየም አለ። ትናንትና ደግሞ በማርያም ላይ ቪዲዮ ሰራ የውይይት ጥሪ ያቀረበ አጠፋው። ዛሬ ሰራ አጠፋው። ስለዚህ ስለዚህ የውይይት ጥሪ ሰርቶ ከአንዴ ሙለት ጊዜ ቪዲዮውን ያጠፋበት ላይ አሁን ከመሸ በኋላ ይዞ አታዋርድ ሲመጣው መጥቶ ትወያየኝ ስላለ ስለ ጨዋር አይደለም አንተ ግን አቅም አለኝ ብለህ ልትወያየኝ ቪዲዮ ሰርተህብኛል። እፎይ በመጀመሪያ ደረጃ እንደዛ ከተባለ ትላንት እኔም አንተን እንደዚህ ጠብቄ ከጠብቄ ነው ለቀየርከው አዳምጠኝ። ልቀርከው ጆሮች ወደ ጩኸታቸው ናቸውና ይላል። የማን አይኖች ነው የሚለው? ቶሎ በል መልስልኝ። ቴንክ ዩ አንደኛ ጴጥሮስ ምዕራፍ ሦስት አስራ ሁለት ላይ የጌታ አይኖች ወደ ጻድቃን ናቸውና ይላል። ጌታ የተባለው ማን ነው? ቶሎ በል መልስ እንጂ የጌታ አይኖች ወደ ጻድቃን ጆሮች ናቸው ተብሎ ተነገረለት። ማን ነው ጌታ የተባለው? ክፍሉን ይያውጣውልሽ። ይኸው አውጥቼልሃለሁ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ፍጠን ጠይቀኝ። እኔ ይኸው አውጥቼልሃለሁ ወገናችን ምዕራፍ 3 ቁጥር 12 የጌታ አይኖች ወደ ጻድቃን ጆሮች። ይኸው መዝሙረ ዳዊት ላይ የተነገረው እንደገና በአዲስ ኪዳን ደግሞ ለጌታ ተነግሯል። ይሄ ጌታ ማነው? ቶሎ በል ነበረ። በኢየሱስ ወደ ቀጣይ ጥያቄ፣ መልስ የለውም። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 13 ላይ ነገር ግን የሰራዊት ጌታ ሚዩት አድርግ ሚዩት አድርግ ሶስት አስራ ሁለት ላይ ብያለው። መልስ የለህም። ሲጀመር ተዘጋጅተህም አልመጣም። ምስኪን። ነገር ግን አለ የሰራዊት ጌታ እግዚአብሔር ቀድሱት፣ የሚያስፈራችሁ የሚያስደነግጣችሁ፣ መልሱ ነው አለ የሰራዊት ጌታን በልባችሁ ቀድሱት የተባለው ማን ነው? ትንቢተ ኢሳይያስ ላይ ተለበል። የሰራዊት ጌታን በልባችሁ ቀድሱት ብሎ የተነገረለት ማን ነው? ለእግዚአብሔር ታንኪ ዩ። አንደኛ ጴጥሮስ እዛው ቁጥር አስራ አምስት ላይ ዳሩ ግን ጌታ እርሱም ክርስቶስ ኢየሱስን በልባችሁ ቀድሱት ብሎ ጴጥሮስ ተናገረ። ጌታ የተባለው ማ ነው? ክርስቶስ ኢየሱስ ማን ስለሆነ ነው በልባችሁ ቀድሱት የተባለው? ትንቢተ ኢሳይያስ ላይ የተባለው እግዚአብሔር ነው። ለበጉ ምክንያቱም ያበጉ እግዚአብሔር ስለሆነ ማለት ነው። ቴንኪው በጣም ጎበዝ። እንዲሁም ዘዳግም ሚውት አድርግ። ዘዳግም ምዕራፍ ሰላሳ ሁለት ከቁጥር 12 ላይ እግዚአብሔር ብቻውን መራው ከእርሱም ሌላ አምላክ አልነበረም ይላል። እስራኤልን ከግብጽ ሀገር ብቻውን የመራ ማን ማን ነው? ያላመኑትን አጥፍቶ ያመኑትን ያዳነ ማን ነው? ቶሎ በል ቴንኪው ይሁዳ መልእክት ምዕራፍ አንድ ከቁጥር አምስት ላይ ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ከግብጽ አገር ያመኑትን አድኖ ያላመኑትን ያጠፋው ጌታ የተባለው ማን ነው? ጌታ። ማስረጃ አምጣ፣ ማስረጃ አምጣ። ይሁዳ መልእክት ምዕራፍ አንድ ከቁጥር አምስት ላይ እግዚአብሔር የተባለው አብ ነው ካልክ ማስረጃ። እኔ ይሄው ሃይማኖተ አበው ምዕራፍ 110 ቁጥር 59 ላይ ፈርዖንን ያጠፋው እርሱ ስግው ቃል ክርስቶስ ኢየሱስ ነው ብሎ ይናገራል። ማስረጃ አምጣ፣ አንተ ቶሎ በል። በመጀመሪያ ደረጃ መጽሐፍ ቅዱስ ጌታ የሚለው ቃል እየተቀመጠ ቶሎ በል ማስረጃ ምጣ፣ ቶሎ በል እስራኤልን ያዳነ እርሱ ስግው ቃል እንደሆነ ያው ኮመንተሪ ማጥቻ ሰይጠ፣ መልስ የለም፣ መልስ የለውም፣ ማስረጃ የለውም። አያችሁም? ሌላ ምንም አይነት ማስረጃ ሳይኖራቸው ነው ሙስሊም ወገኖቻችን ለንጽጽር እንኳን የሚቀርቡት የራሳቸውን የራሳቸው ትርጓሜና የራሳቸውን ሀሳብ ለማውራት ብቻ ማለት ነው። እንዲሁም ትንቢተ ኢዮኤል ምዕራፍ ሁለት ከቁጥር ሰላሳ ሁለት ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። የማንን ስም የሚጠራ ቶሎ በል ፍጠን ቴንኪ ዩ፣ ሮሚያ አስራ ሶስት ላይ የጌታን ስም የሚጠራ ይድናል ይላል። ጌታ የተባለው ማን ነው? ጌታ የተባለው ማስረጃ ምጣ። ሮሜ ስራ አስራ ሶስት ላይ የጌታን ስም የሚጠራ ይድናል ብሎ ተናግሯል። ጌታ የተባለው ማን ነው? መልስ ሰጥቼሻለሁቴንኪ ዩ በቃ አንተ በሰጠው በራሱ ጌታ የተባለው ራሱ ክርስቶስ ኢየሱስ እግዚአብሔር ነው። በቃ ጨርሰሃል። ሌላው መላእክት የዘመሩለትና መላእክት የሰገዱለት ማን ነው? ራእይ ምራፍ አምስት ቁጥር አስራ አንድ ላይ በታላቅ ድምፅም አለ የታረደው በግ ኃይልና ባለጠግነት ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። በሰማይና በምድር ከምድርም በታች ባህርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከት እና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን። መላእክት ለፍጡር ይዘምራሉ ወይም ለፍጡር ይሰግዳሉ? አንድ ፍጡር መላእክት የዘመረለትና መላእክት የሰገደለትን አንድ ፍጡር ጥቀስልኝ ጌታ ተብሎ ማስረጃ ኢየሱስ ክርስቶስ ምን ሆነ ነው ማስረጃ አደረጎ፣ ማስረጃ ማስረጃ አንድ ነገር የለውም። ተሰጠኝ ብሎ የተናገረው ክርስቶስ ኢየሱስ ከስጋው አንጻር እንደሆነ አብራርቻለሁ። ራእይ ምዕራፍ 22 ቁጥር 15 ላይ እኔ ኢየሱስ በአብያተ ክርስቲያን ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። ፍጡር መልአክን የሚልክ ነው? አንድ ፍጡር መልአክን ከላከ ማስረጃ አውጣና አሳይ። ክርስቶስ ኢየሱስ መልአክን ላኩ እያለ ነው። ፍጡር መልአክን መላክ ይችላል? እግዚአብሔር ያለ ስም ከስም በላይ የሆነውን ስም ስለሰጠው ማስረጃም ጣል። ኦኬ ተሰጥቶትም መልአክ መላት ይችላል። ተሰጠው የተባለው እኔ ቅድም ስናገር ምንድነው፣ ወልደ እግዚአብሔር ከመቤታችን ስጋን ተጥሮ ሲዋሃደው ግን ያንን ስልጣን ያልነበረውን ስጋ ስልጣን እንደሰጠው በማስረጃ ሳይቻለውኝ፣ መላእክት የሚሰግዱለት ዕብራውያን ምዕራፍ አንድ ከቁጥር ስድስት በኩርም ወደ አለም ሲያገባ የእግዚአብሔር መልአክ ሁሉ ለእርሱ ይስገዱ ይላል። መልአክ የሚሰግዱለት ፍጡር አለ? ማስረጃ ቶሎ በል። ኦኬ ኢየሱስ ክርስቶስን እግዚአብሔር ሁሉም ማስረጃ የለውም እ በተደጋጋሚ ክርስቶስ ተሰጠኝ ብሎ የተናገረው ከስጋው አንጻር እንደሆነ ተናግሯል። ማስረጃው ወፍ ኦኬ። መላእክትን የሚልክ አንድ ክርስቶስ ኢየሱስ ብቻ ነው። ጠርሰሻል ሚዩት አድር ከ26 ነው የጀመርኩት። ያሟላል። 10 ደቂቃ እኮ ነው። ተርፈ ባሮክ ምራፍ 5 ከቁጥር 53 ላይ ወደዚህ ዓለም እንዲመጣ ኤርሚያስ የአምላክን ልጅ ነገር እንዲህ አድርጎ ተናገረ። ህዝቡም ይህን ነገር በሰሙ ጊዜ ኤርሚያስ የአምላክን ልጅ አምላክን አየሁት ብሎ ስለተናገረ አለ። የአምላክን ልጅ አምላክን ያየው ኤርሚያስ ማንን ነው? ቶሎ በል። የአምላክን ልጅ አምላክን አየሁት ብሎ ኤርሚያስ ተናገረ። የአምላክን ልጅ አምላክ ማን ነው? ባይዘው ወይ? በነገራችን ላይ ሱረቱ ዙክሩፍ ቁጥር ሰማንያ አንድ ላይ ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጅ የተገዢዎች መጀመሪያ ነኝ ብሎ የአምላክ ልጅ አምላክ መሆኑን ቁርአኑ በራሱ ይፋ አድርጎ የሚመሰከረው ገና ነኝ። መልስ። የአምላክ ልጅ አምላክን አየሁት ብሎ ነው የተባለለት ማን ነው? ኧረ መልስ፣ ደቂቃ አላለቀም።